አሁኑኑ ስልካችሁን ከኪሳችሁ አውጡና መቅረጽ ፖስት ማድረግ ጀምሩ። ህይወታችሁን ሊሆን ይችላል፣ ችሎታችሁን ሊሆን ይችላል። ብቻ በእናንተና በእናንተ አካባቢ ያለውን ነገር በስልካችሁ ብቻ መቅረጽና ሶሻል ሚዲያ ላይ ፖስት ማድረግ በቃ ቲክቶክ አለ፣ ኢንስታግራም አለ፣ ዩቲዩብ አለ፣ ፌስቡክ አለ ቴሌግራም አለ። የጽሁፍ ችሎታ ሊሆን ይችላል፣ ኤዲቲንግ ችሎታ ሊሆን ይችላል፣ የንግግር ችሎታ ሊሆን ይችላል፣ ሪቪው የማድረግ ችሎታ ሊሆን ይችላል፣ የስራ ቦታችሁን ሊሆን ይችላል። ማንኛውንም ነገር ኪሳችሁ ባለው ስልክ መቅረጽ፣ ሶሻል ሚዲያ ላይ ፖስት ማድረግ ከዛ በኋላ ህይወታችሁ ሙሉ በሙሉ ይለወጣል። ጊዜውን እንደምታውቁት ነው። ጊዜው የሶሻል ሚዲያ ነው። ሁሉም ነገር ወደ ገንዘብ የሚቀየረው በእይታ ብቻ ሆኗል። ስለዚህ እናንተም ራሳችሁን ወደ ሶሻል ሚዲያ አቅርቡ። ከዛ በኋላ ተመልካችና ፎሎወር ቀስ በቀስ የሚመጣ ጉዳይ ነው። አሪፍ ካሜራ የለኝም፣ ማይክ የለኝም፣ ስቱዲዮ የለኝም፣ ጥራት ያለው ነገር መስራት አልችልም የምትሉ ደግሞ ካሜራውም ማይኩም ስቱዲዮም ቀስ በቀስ የሚመጣ ነገር ነው። ብቻ እናንተ አሁኑኑ ባላችሁ ነገር የተንኮሻኮሸ ይሁን ጥራት የሌለው ነገርም ይሁን ብቻ የምትሰሩት ኮንተንት ሰዎች ጋር መድረስ የሚችል ሰዎች ሊያዩት የሚችሉት ሰዎችን ሊያስቅ ሊያስተምር መረጃ ሊሰጥ የሚችል ነገር ብቻ ይሁን ቀስ በቀስ ኳሊቲውን የምታመጡት ነገር ነውና፣ እባካችሁን። የሚያስቀው ነገር ደግሞ ይህንን ነገር በትርፍ ሰዓታችሁ ልትሰሩት ትችላላችሁ። ዶክተርም ሆኑ፣ አስተማሪ ሁኑ፣ ቢዝነስማን ሁኑ፣ ነጋዴ ሁኑ፣ ኢንጂነር ሁኑ፣ ቀን ሰራተኛም ሁኑ፣ ብቻ ከስራችሁ ስትመለሱ አንድ ደቂቃ፣ አምስት ደቂቃ፣ አስር ደቂቃ በቂ ነች። ስለዚህ ዘመኑ የአቴንሽን ዘመኑ የሶሻል ሚዲያ ሆኗልና ያላችሁን ማንኛውንም ነገር ወደዚህ ማምጣት ትችላላችሁ። በድጋሚ የሚያስቀው ነገር ምን እንደሆነ ታውቃላችሁ? ሶሻል ሚዲያ ኢንፍሉዌንሰር ለመሆን ወይንም ደግሞ በሶሻል ሚዲያ ታዋቂ እና ብዙ ፎሎወር ለማግኘት ጎበዝ መሆን ጂኒየስ መሆን ብቻ እንደዚህ የተማረ ሰው መሆን አይጠበቅባችሁም። የምትሰሩት ነገር የጅል ነገር ሊሆን ይችላል። በጣም የድድብና ነገር ሊሆን ይችላል። በጣም የወረደ ነገር ሊሆንም ይችላል። ነገር ግን ሶሻል ሚዲያ የሚሰራው እንደውም ለእንደዛ አይነቱ ነገር ነው እና እዚህ ጋር እያልኩ ያለሁት ደደብ ሆኖ የወረደ ነገር ስሩ እያልኩ አይደለም። ነገር ግን ሶሻል ሚዲያን ከእናንተ ሩቅ እንደሆነ በጣም ከባድ እንደሆነ ነገር አድርጋችሁ እንዳታዩት ትንሽ ብቻ ኢንጌጅመንት ይኑራችሁ ፎሎወር ይኑራችሁ፣ እይታ ያለው ቻናል ብቻ ይኑራችሁ። ከዛ በኋላ ማስታወቂያ ይመጣል። ላይቭ እንኳን ብትገቡ እንኳን በአንድ ወር በአንድ ደቂቃ እንኳን ሀያ ሺህ ሰላሳ ሺህ ብር የሚሰሩ ቲክቶከሮች አሉ። ሶ ሶሻል ሚዲያን በጣም የወረደ ነገር እንደሆነ በጣም የሚሰራበት እንደሆነ የማያውቁ በጣም በርካታ ሰዎች አሉና ይህንን ዕድል ተጠቀሙት። አሁንም አረፈደም። ሶሻል ሚዲያን በመጠቀም ህይወታችሁን ልትለውጡ ትችላላችሁ። ፒስ።